እንኳን በጥቅምት ሁለት ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት ለቅዱሳን ሊቃውንት አባ ሕርያቆስና አባ ሳዊሮስ አመታዊ በዓል በሰላም አደረሳችሁ አደረሰን። ሊቁ አባ ሕርያቆስ ክርስቲያን ሆኖ እመቤታችንን የሚወድ ሰው ሁሉ ይህንን አባት ያውቀዋል። አባ ሕርያቆስ ተወልዶ ያደገው በምድረ ግብጽ ሲሆን አካባቢው ብህንሳ ወይም ንሳ ይባላል። ይህች ቦታ አቡነ ገብረ መንፈስ ቅዱስን ጨምሮ በርካታ ቅዱሳንን ያፈራች ናት። አባ ሕርያቆስን በዚህ ዘመን ነበር ብዬ ትክክለኛውን ዓመተ ምሕረት ለመናገር ይከብደኛል። ከቤተ ክርስቲያን ትውፊት መረዳት እንደሚቻለው ግን የነበረበት ዘመን አራተኛው ወይም አምስተኛው መቶ ክፍለ ዘመን እንደሆነ መገመት ይቻላል። ቅዱሱ በዘመኑ የተለየ ማንነት የነበረው ሰው ነው። ገና ከልጅነቱ እመብርሃንን የሚወዳት በመሆኑ ቅን፣ የዋህና ገራገር ነበረ። መቼም እመቤታችንን ይወዳል ሲባል እንደ ዘመኑ በአፍ ብቻ እንዳይመስለን ቀንና ሌሊት ለፍቅሯ የሚተጋ ማበለ ፍቅሯ የሚያማታው ሰው ነበር እንጂ የእመቤታችን ድንግል ማርያም ስም ሲጠራ ምስጥ ብሎ ልቦና ይወሰድበት ነበር። ዘውትር የእርሷን ፍቅር ከማሰብ በቀር ሌላ ስራ አልነበረውም። የልጅነት ጊዜውን ሲያሳልፍ ድንግልንና ቸር ልጇን ያገለግል ዘንድ መነነ። ዘመኑ ዘመነ ሊቃውንት እንደመሆኑ ሁሉም ለትምህርት ሲተጉ፣ እርሱ ግን ለጸሎትና ለደግነት ብቻ ነበር የሚተጋው። ከትምህርት ወገንም የሰለመን ጓዞችን አንዳንድ ቅዳሴያትንና ዳዊትን መዝሙር ተምሮ ነበር። በተለይ ግን የዳዊትን መዝሙር እየጣፈጠው መላልሶ መላልሶ ያመሰግንበት ነበር። ከዳዊት መካከል ግን መዝሙር 44ን ፈጽሞ ይወዳት ነበር። ይችም ጥቅስ የምትጀምረው ጎሳ ልቤ ቃለ ሰናየ ብላ ነው። የውስጧ ምስጢርም ስለ ድንግል ማርያም እና ስለ ክርስቶስ ነው። ሕርያቆስ ይችም መዝሙር በቃሉ አጥንቶ ቆሞም ተቀምጦም ተኝቶም ተነስቶም ያለማቋረጥ ይላት ነበር እየጣፈጠችው ልቦናዬ በጎ ነገርን አወጣ እያለ ይዘምር ነበር። በወቅቱ ታዲያ የብህንሳ ኤጲስቆጶስ በማረፉ ምትክ ሲያፈላልጉ መንፈስ ቅዱስ አባ ሕርያቆስን መረጠ። ምንም አለመማሩ ቢያሰጋቸውም በጸሎቱ በደግነቱ ሀገር ይጠብቃል ብለው ሾሙት። ነገር ግን ምንም በስልጣን የበላያቸው ቢሆን ተማርን የሚሉ ሰዎች ይጠሉት ይንቁትም ነበረ። እርሱ ግን እንደ ጠሉኝ ልጥላቸው፣ እንደ ናቁኝ ልናቃቸው ሳይል በፍቅር ያገለግል ነበር። አንድ ቀን ታዳ መንገድ ይወጣል። በበረሃ ብቻውን እየተራመደ ወሳ ልቤ ቃለ ሠናየ እያለ የዘመረ ተመስጦ ቢመጣበት መንገድ ሳተ። እርሱ በምስጋናው ሲደሰት፣ እግሩ ግን ከገደል ጫፍ ደርሶ ነበር። ገደሉን ልብ ብሎ አላየውም ነበርና፣ ሳይታወቀው ወደ ገደሉ ውስጥ ተወረወረ። በዚህ ጊዜ ደንግጦ ቢመለከት እጅግ ጥልቅ በሆነ ገደል ውስጥ ራሱን አገኘው። ነገር ግን አንድም አካል አልተነካም፣ ልብሱም አልቆሸሸም። ለራሱ ተገርሞ ዙሪያ ገባውን ሲመለከት እርሱ ቁጭ ያለበት ብርሃን የተሞላ የልብስ ዘርፍ ነበር። እመ ብርሃን ብሎ ሲጮህ የሰማይና የምድር ንግሥት የሆነች እመቤታችን ቅድስት ድንግል ማርያም ከፊቱ ቁማ ታየችው። እመ አምላክ ግን በገሃድ ቢያያት እንደ እንቦሳ ዘለለ። የሚገርመው ደግሞ የተቀመጠበት የቅድስት ድንግል ማርያም የቀሚሷ ዘርፍ ነበረ። እመቤታችን አነጋገረችው፣ ባረከችው። ፍቅሯ ቢመስጠው ከሰው ሳይገናኝ ምግብም ሳይበላ እዚያው ገደል ውስጥ ለአንድ ዓመት ያህል ተመስጦ ቆይቷል። በኋላም መብርሃን መታ ከገደሉ አውጥታ ወደ ሀገሩ መለሰችው። ከጥቂት ጊዜ በኋላም አንድ ፈተና ገጠመ። አንድ ቀን እመቤታችን ቅድስት ድንግል ማርያም በተወለደችበት ግንቦት አንድ ቀን ቅዳሴ ማን ይቀድስ ሲባል፣ ሰዎች አባ ሕርያቆስ ሲሆን አሉ። እርሱ ግን እኔ አይቻለኝም እናንተ ሊቃውንት ቀድሱ አላቸው። አይሆንም ብለው እርሱ ነው አስገቡት። ይህንን ያደረጉት ለተንኮል ነበር። ልክ ወንጌል ተነቦ ፍሬ ቅዳሴ ሲመረጥ እርሱ እግዚእን ወይም የጌታ ቅዳሴን ልቀድስ ቢል እነርሱ የሚቀደሰው የሊቅ ቅዳሴ ነው አሉት። ይህንን ያሉት እርሱ የሊቃውንቱን ቅዳሴ አውቅምና በሰው ፊት እንዲዋረድ ነው። እንዲህም ብለው ባለመማሩ ተሳለቁበት። አባ ሕርያቆስ ግን እያዘነ ወደ መንበሩ ዞረ። ድንግልን መቤቴ መናቄን፣ መገፋቴን ተመልከች አላት። ወዳው ግን ድንግል ማርያም ወርዳ ቀጸበችው ወይም ጠራችው። በዘርፋፋው ቀሚሷ ላይም ረቂቅ የሆነ ቅዳሴን አሳየችው። ደጉሰው ደስ ብሎት ጎሳ ልቤ ሲል ሁለቱም እግሮቹ ከመሬት ከፋሉ። እርሱም ዋና አይዴ ቅዳሴ ያለ ማርያም ብሎ ከአዳፍ የነፍሱ ድረስ አደረሰው። ሕዝቡና ካህናቱ በሆነው ነገር ሲደነቁ፣ አንዳንዶቹ ዝም ብሎ ነው የቀባጠረ አሉ። ቅዱሱ ግን ቅዳሴ ማርያምን በብራና ጠርዞ በሕዝቡ መካከል ድቦ ይፈወሰበት። እሳት ሳያቃጥለው ውሃ፣ ሳይደመስሰው ቀራ። መጽሐፈ ቅዳሴው ሙትንም አስነስቷል። ከዚህ ሰዓት ጀምሮ በዘመኑ ቁጥር አንድ ሊቅ ሆነ። ብዙ መጻሕፍትን ሲተረጉም አጠቃላይ ድርሰቶችን እልፍ ወይም አስር ሺህ ናቸው። ሊቁ እንዲህ በንጹህ ተመላልሶ አርፏል። ይህች ቀን ለቅዱሱ የልደቱና ረፍቱ መታሰቢያ በዓል ናት። ከሊቁ አባ ሕርያቆስ ረዲኤትን በረከትን ያሳትፋል። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ታላቁ ቅዱስ ሳዊሮስ ነው። ቅዱስ ሳዊሮስ በስድስተኛው መቶ ክፍለ ዘመን መጀመሪያ አካባቢ በሶርያ አንጾኪያ የተነሳ ቅዱስ አባት ነው። ወቅቱ መለካውያን ወይም በሁለት ባህሪ ባዮች የሰለጠኑበት እንደመሆኑ የኦርቶዶክስ ተዋህዶ ምእመናን ያነሱበትና የሚሰደዱበት ጊዜ ነበር። በዚህ ጊዜ ነበረ ታላቁ ሊቅ ቅዱስ ሳዊሮስ በስላሴ ፈቃድ ለቤተ ክርስቲያን የተነሳው። ሊቃውንት አንበሳ እያሉ ይጠሩታል። ቅዱሱ ለተዋሕዶ ሃይማኖት ብዙ ሆኖላታል። የመናፍቃን ጸር በመሆኑ ብዙ ድርሰቶችን ደርሷል። ንጉሱ ዮስጢያኖስን ሳይቀር በይፋ ይገስጸው ነበርና ንጉሱ ሊገድለው ቆረጠ። ሃይማኖቱ አይቀና። ንግሥቲቱ ታወድራ ግን ይህንን ስትሰማ በሌሊት ወደ ሊቁ ሄዳ እባክህን ሽሽ አለችው። እርሱ ግን ሞት ለእኔ ክብር ነውና አልሄድም ሲል መለሰላት። አባቶችን ሰብስባ ስለ ቤተ ክርስቲያን ስትል ብለው ለምነው ወደ ግብጽ ሸኙት። እርሱ እየሄደ ገዳዮቹ ያሳደዱት ገቡ መንገድ ላይ ቢደርሱበት ተሰወረባቸው። ለብዙ ቀናትም አብሯቸው ተጓዘ። እነርሱ ተስፋ ቆርጠው ሲመለሱ፣ እርሱ ግን ምድረ ግብጽ ደረሰ። በምድረ ግብጽም የጵጵስና ልብሱን ትቶ የመነኩሳትን አሮጌ ልብስ ለብሶ ሕዝቡንና መነኩሳትን አስተማረ። ሐፀና በየቦታውን ብዙ ተአምራትን ሰራ። አባቶች መነኩሳትም ማንነቱን ባወቁ ጊዜ ሰገዱለት። ዱራታውስ በሚባል በአንድ ደግ ሰው ቤትም በስድስተኛው መቶ ክፍለ ዘመን አጋማሽ አካባቢ የካቲት 14 ቀን አርፏል። ይህቺ ቀን ለተ ስደት ናት። አምላከ ቅዱሳን ሊቃውንት የድንግል መቤታችንን ጣዕሟን ፍቅሯን ያሳደረብን የአበውን ሀብትና በረከት አይንሳን። በጥቅምት ሁለት ቀን የሚከበሩ አመታዊ የቅዱሳን በዓላት ሊቁ አባ ሕርያቆስ፣ ቅዱስ ሳዊሮስ ዘአንጾኪያ፣ ቅዱስ ቴክላ ሰማዕት ናቸው። ወራዊ በዓላት ደግሞ ቅዱስ ታዲዮስ ሐዋርያ ከአሥራ ሁለቱ ሐዋርያት አንዱ፣ ቅዱስ ኢዮብ ጻዲቅ ተአጋሲ፣ ቅዱስ አቤል ጻዲቅ፣ ቅዱስ አባ ጳውሊ ገዳማዊ ወይም ታላቁ፣ ቅዱስ ዮሐንስ ነቢይ መጥምቀ መለኮት ናቸው። ቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ይሆነብኝ። በይሁዳ መልእክት ምዕራፍ 1 ከቁጥር 3። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አላፍ መላእክት እያሳሰብ በችግር ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጓሃን መላእክት ፍጹማን፣ ደናግል እንዲሁም ደጋጎች መነኩሳት ወይ